በቃ ዝም ብሎ ብቸኝነት ተሰማኝ፣ ባዶነት፣ መከፋት፣ ማዘን፣ መተከስ ብቻ። አልሐምዱላ። አሰላሙ አሌይኩም ወራህማቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? አልሐምዱላ፣ በጣም ሰላም ነኝ። በያላችሁ በሰላማችሁ ይብዛ። ለቤት ያደስ ከሆናችሁ ላይክ በማድረግ ቤቴን ጀምሩ። አመሰግናለሁ። ወደ ቪዲዮ ሊምረኝ ስትሆነ እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድቅ እንደ ሰው መሽከጣኝ ረሂም ታግሶ ሙሂቡ ከሚነግስበት አለሙ ሙራዱ ሞልቶ ጎም ያለው ተራ እስኪ ደርሰኝ። እንግዲህ ከሰሞኑ የተፈጠረውን ብዙዎቻችን እናውቀዋለን። በባህር መጠው አድራሻቸው አልታወቀ፣ እንዲሁም ደግሞ አስክሬናቸውን ያያችሁ ሰዎችን ደግሞ አላችሁ። ከዛም አልፎ ደግሞ አረብ ሀገር እህቶች በሚደርስባቸው ስቃይ ሰቆቃ፣ እንዲሁም ደግሞ በአማራ ክልል የተከሰተው ነገር ብቻ አልሐምዱሊላህ፣ አላኩል ያለ ሁሉም ነገር አልሐምዱሊላህ ነገር ግን በጣም ብዙ ነገር ሆድ የሚያስብስ ነገር የሚያስከፋ የሚያሳዝን ነገር ነው እና ሰሞኑን የተፈጠረው እንዲሁም ደግሞ ወጣት ሲሞት ደግሞ ድንግጥ ምንለው ነገር አለ። ያው ሞት ግዴታ ና ፈርድ ቢሆንብን ነገር ግን ምን እንደነግጠው ነገር አለ ና እኔ ሰሞኑን ወላሂ ያለሁበት አህዋል በጣም ከባድ ማለት ያው እንደዚህ አይነት ነገር ሲፈጠር ከፈጣሪ ጋር የበለጠ ማጠናከር የሚሻል ነገር ቢሆንም ግን እኔ ሰሞኑን ከፍተኛ አቅም እንደዚህ ሆድ ባሰኝ፣ ብቸኝነት፣ ባዶነት ብቻ ብዙ ነገር ወላሂ ሴትዮ ያስረ ጋ ራሱ የሆነ ሆድ መጀርባ ባስቀምን ሆን ድረስ እያለቀሱ ሁሉ ምትደርስ ሰዓት አላት። ወላሂ ምን ሆነሽ ነው አስከፍትሽ ነው ነው ለነሽ ነው? ምንም ነገር የለም ግን እኔ ውስጥ ጋር ያለው ነገር በቃ ከባድ ስሜት ነው። ፊሊንጉን ታውቁታላችሁ። ከባድ ነው፣ ብቸኝነት፣ ባዶነት የሆነ በቃ ወጣት ሲሞት እኔ አሁን የሚሞት አይነት ስሜት ምናምን፣ ያው ግዴታ የሆነ ነገር ቢሆንም ግን ያስደነግጣል ታውቃላችሁ ነው እና ከሰሞኑ የተፈጠሩት ነገሮች ምናምን፣ እኔ እንጃ ኮንትራክት ራሱ የሚጨርስ አይመስለኝ ሳስበው ማለት ነው። ማለት ይሄ ሲጀመር የሆነ ጊዜያዊ ስሜት፣ ጊዜያዊ ሀሳብ፣ ጊዜያዊ ጭንቀት ነው ልትሉ ትችላላችሁ፣ ግን የሚሰማኝ ስሜት እንደዛ አይደለም ወላሂ። በቃ ወይም ሞት ወይ የሆነ አካል ሞቶ የሚጠብቀኝ ወይ ሆነ በቃ እንደዚህ አይነት ፍራቻ ስሜት አለ አይደለም። ብቻ ለሁሉም ነገር አልሐምዱሊላሂ እና ሆድም የብሰኝ ማለቅ ሰው ነገር ምናምን እንዳለ ሆኖ ነገር ግን ለራችሁ የፈለኩት ነገር ብዙ ጊዜ እንደዚህ አይነት የስቃይ እየሰቆቃ ምናምን አይነት ነገር በሚፈጠር ሰዓት ይበልጥ ወደ ፈጣሪያችን በመቃረብ አላማችንን ደሞ ባነረሳ ይተሻለ ነው ወላሂ ነው። ኮንትራት ጨርሼ ቆያለው የሚል ሐሳብ የለኝም። ቁም ነገር ስናወራ ማለት ነው። በእርግጥ ሁለት ዓመት ውስጥ ምንም ሚስተካክልና ከአላማ ምንደርስበት ነገር አይኖርም ማለት የሆነ ታርጌት አድርገን የመጣነው ነገር እሱን ነገር ለማሳካት ብዙም እንትን አይደም እና የተወሰነ አመት መስራት ይኖርብናል። ነገር ግን ሁለት አመት በቂ ነው ብዬ አመንኩ በራሴ ማለት ማለት እንደዚህ ሞቶ በበዛበት ሰዓት ሰቃዩ በበረታበት ሰዓት፣ እንዲሁም ደግሞ የአረብ ሀገር እህቶች ሙሉ ጤንነታቸው ተረጋግጦ ተመርምረው መጠው አካለ ጎዶሎ ሆኖ ሲሄዱ፣ አስክሬናቸው ተጭኖ ሲሄድ፣ እንዲሁም ደግሞ ከዛም አልፎ በየሆስፒታሉ አለው የሚል ባያጠው ሲንጓለሉ ሳይ፣ ይሄ ነገር ሁሉ በቃ ማብቅቶበታል። ስደት ማቅቶበታል። እንዲሁም ደግሞ በሀገር ላይ ያለውን ተካፍሎ ይህን ዘመን ማለፍ ይሻላል ብዬ አሰብ ማለት ነው። ከባድ ስሜት ነው፣ አውቃለሁ። ከሰው አገር እንዳገር ምን ነው አረብ ሀገር ድልቅቅ ብለን ከምንኖር ሀገራችን ላይ እንዶ ብናገኝ በልተብን ታጣባራችን ማንኖር ቤት የተመኘውበት ሰዓት አለ። ወላይ በእርግጥን የሰደት የመጀመሪያ አይደለም ሁለተኛው ነው። ብዙ ነገር አይቻለሁ። ብዙ አሳለፍ ያለው ቢሆንም ግን እንደ ሰሞኑ ውስጥ የተረብሽው አቅም ወላይ ላዚም ሞቱ በረታ፣ ስቃዩ በዛ በዚህ የአማራ ክልል በዚህ ወጣቱ በዚህ ደግሞ ባህርተኛው አስክሬናቸው ተገኝ ተገኝ ውስጥ ተገኛል ተገኙ። እናት ወይኔ እያለች እያለቀሰች አይደረሻቸው ጠፋው። በቃ ይሄን ነገር ሳስብ ወላሂ አገር መግባቱን ሰሞኑን ራሱ ሰት ይያጋጣላ። ከፈለገች ታሳፍሬ፣ በቃ ቦታ የለኝም። ከፈለገች ታሳፍሬ፣ ከፈለገች እስቶ፣ ከፈለገች ደሞ እሰራለሁ። በቃ እንደዚህ ኬርላስ፣ ሆድና ጀርባ አሁን ወላሂ ተቋርፈና ያለነው ማለት ያን ታክል ባይሆንም ኩርፊያችን ግን ብዙም አይደለንም። እና ያ ሁሉ ምንድነው የራሴ ስሜት የፈጠረው ነው። ምክንያቱም ኡፍ፣ ብቻ እንዴት እንደማስረዳችሁ አላውቅም። ታውቁታላችሁ፣ ሁሉንም አይታችሁታል፣ ቪዲዮውን፣ የሞቱትን ሰዎች ያን ያን ስታዩ የሚሰማችሁን ስሜት መገመት አይከብድም። እናንተም ቀላል የሚባል ነገር አይደለም ያሳለፍነው ስቃይ። የግድ አንድ አካል ከቤተሰባችን መጉደል አይጠበቅበትም። ሰው መሆን በራሱ በቂ ነው። ያን ለመረዳት እንዲሁም ደግሞ በራሴ ላይ ቢሆንስ ብሎ የሚታሰበውን ነገር ሳስበው በቃ የሆነ በቃ የለም ሞት አፋፍ ላይ እየደረስኩኝ ምን ልበላችሁ አላቅም። ብቻ ስሜት እንድን ብዬ ማሰብዳት ራሱ ከብዶኛል። ወላሂ ማለት በቃ የሆነ ሞታ ፍጡ የመጣ ምናምን። በእርግጥ ጊዜው የሚያስፈራ ጊዜ ነው። ግን ቢሆንም በቃ በራሴ ያሰብኩት ሀሳብ እንዴ በቃ ለዚህ ህይወት ነው እንዴ የምንደክመው? ምናምን ብቻ እህቶች፣ ፍሬ ሀሳቡን ዘነግራችሁ ምንድን ነው እናንተ ጠንክራችሁ ስሩና፣ በትንሽም ነገር ይሆን ሀገራችን ላይ በሰላማዊ መልኩ መኖርም በሰላም መሞትም አገር ላይ ትልቅ ነገር ነው። በሰው ሀገር ከመቅረት ከመቅረትና አላማችሁን አላማርጋችሁ ሰራ ተራርካችሁ እንደራሳችሁን ከጨርሳችሁ ሀገር ግቡ ነው የምለው እኔ በራሴ እገባለሁ። ወላሂ ላዚም ይገባለሁ። እንዴ ምን ነው ጦቢያ፣ እዚህ ተጨናንቄማ ሜትር ከሀምሳ ሆነች ክፍል ውስጥ ታሽጊያል አላብድም፣ ወላሂ የሆነ ነገር ባየሁ ቁጥር ማልቀስ፣ የሆነ ነገር በተባልኩ ቁጥር ማልቀስ፣ ሆድ መባስ፣ በቃ የሆነ በሚፈጠር ሰዓት እኔ ላይ የሚተፈጠረ፣ በርግጥ ያው ሰው መሆንም በምንረዳ ሰዓት ላይ የሚሰማ ነው የሚሰማን እንጂ ግዴታሽ ገና አይሰማንም እና እና ነገሩ ቀላል የሚባል ነገር አይደለም በደንብ ወጣትነትም አለ እሱሱ ነገር እንዳለ ሁሉ ይህን ነገር አገናዝባችሁ ኮንትራታችሁን በስራ ጨርሳችሁ ሀገራችሁ የምትገቡበትን ነገር ብታምቻችሁ ባይነኝ እኔ ጊዜው የሚያስፈራ ጊዜ ነው ወላይ አሁን አማና የሚባል ነገር የለም በዚህ ሰዓት እኔ ያለው በቃ አማን ያለ የሆነ ቦታ ላይ ነው እንዲሰርቼ እንዲህ ይመለሳሉ። አንቺ ወይም እኔ እኮ ጥሩ ቦታ ጥሩ ሁኔታ ላይ ብንሆንም ሀገር ያሉ ሰዎች ጥሩ ሁኔታቸው የሚያሳዝኑ ሁኔታ ውስጥ ነው ነውና ያንያን በማሰብ ሰዓት እዛው አብሬ መሞትን መረጥኩ። ወላሂ ላዚም በቃ ማለት ውስጥ የሚያስቡ አሁን ራሱ ብታሳፍኝ ደስታዬ ገና አመቴ ነው። ግን ደስታዬ በቃ ያለንበት ሁኔታ አገራችን ሁሉ ነገር ያለበት ሁኔታ በቃ የሰው ልጅ የዚህን ታክለርክስ ያለበት ሰዓት ነው ብዬ ወላሂ በቃ ውስጥ ይከፋኝ የመጨረሻው ከባድ ሁኔታ ውስጥ ገባሁ በራሴ ማለት ነው። እና ብዙ ጊዜ አለቅሳለሁ። ወላ ኮሽና አራስቃ አጣኩኝ ሳለቅስ አንድ ቀን መጣች። በይ ምን ሆነሽ ነው? ምናምን አስከፈወሽ፣ አስቴ ምን አረኮሽ? ምናምን ምንም ነገር የለም በቃ ምናምን ብዬ አባበስኩኝ። እባይን ግን ምን ዋጋ አለው ነገሮችን መቀየር አንችልም የፈጣሪ ትእዛዝ ናቸው ማስተካከል አንችልም ግን የወደፊታችን እኛ ማስተካከል እንችላለን ያው ሞት አለብን ብለን እያሰብንም ቢሆን በቃ ማድረግ ያለብን እናርገል ብቻ ታውቁታላችሁ ስሜቱን ትረዱታላችሁ እና እናንተም ብኮኑ ይህን ሀሳብ ይኖራችኋል እያስባለሁ ያስባሉ የሰሞኑን ሁኔታ የሰሞኑን ቪዲዮ ያየ ሰው መቼም መኖር ምን አባቱ የሚያስብል ቪዲዮ ነው እና ለማንኛውም አላብዛባችሁ ዘባችሁ ቤቴ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁ በሰላማችሁ። ዛ ባይ